ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? ዛሬ የምናነሳው የትግራይ ክልል ቀውስ ከፕሪቶሪያ ወዲህ መቼ ምን ተከሰተ የሚለውን ነው። የትግራይ ክልል ከሁለት ዓመት አንጻራዊ ሰላም በኋላ እንደገና ወደ ዳግም ቀውስ ለመግባት ጫፍ ላይ ደርሷል። በትግራይ ጦርነት በአንድ ጎራ ሆነው የአዲስ አበባ መንግስት የተዋጉት የህወሓት አመራሮች አሁን በሁለት ጎራ ተከፍለው ተፋጠዋል። በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፉት ጥቂት ቀናት በክልሉ የሚገኙ የወረዳና የከተማ አስተዳደር ጽህፈት ቤቶችን መቆጣጠር ጀምረዋል። አቶ ሌላኛው ክንፍ አባልና በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው አራት ከፍተኛ ትግራይ ሰራዊት አመራሮችን አግደዋል። ሁለቱም ቡድኖች እርስ በእርስ የፕሪቶሪያው የሰላም ስምምነት አደጋ ላይ በመጣል ይካሰሳሉ። አቶ ጌታቸው ረዳ የእሳቸው ባላንጣ የሆነው ቡድን የወረዳ የቀበሌና የከተማ ከንቲቦችን ማተብ እየቀማ መሆኑን ገልጸዋል። ክለውም የወረዳ ማህተብ፣ የቀበሌ ማህተብ፣ አሁን የከተሞች ከንቲቦችን ማተብ እየለቀመ የሚውል ሀይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር እደራደር ነው ብሎ ይመጣል ብለዋል። ሲያቸው በክልሉ እየተካሄደ ያለው ቀውስ መፈንቅለ መንግስት ነው ሲሉ ጠርተውታል። የዶክተር ደብረጽዮን ክንፍ በበኩሉ በዚህ ሳምንት አጋማሽ በወጣው መግለጫ ትግራይ ውስጥ የተጀመረው ህግና ስርዓት የማስከበር ስራ የተጀመረውን የሰላም ስምምነት ተግባር ይበልጥ የሚያጠናክር መሆኑን ገልጿል። በትግራይ ክልል ያለው ሁኔታ ከአንጸራዊ ሰላም እንዴት ወደዚህ ቀውስ ተሸጋገረ? ከፕሪቶሪያው የሰላም ስምምነት ወዲህ የነበሩ ቁልፍ ክስተቶች የትኞቹ ናቸው? የፕሪቶሪያው ግጭት የማቆም ስምምነት ለሁለት ዓመት የቆየው እንደ ማፋሳሽ የትግራ ጦርነት ያስቆመው በዘላቂነት ግጭት የማስቆም ስምምነት የተደረሰው ከሁለት ዓመት አምስት ወራት በፊት ጥቅምት 23 2015 ነበር። የፌዴራል መንግስትና ህወሓት ስምምነት ላይ ከመድረሳቸው በፊት ለአስር ቀናት ድርድር ላይ ነበሩ። በድርድሩ ማብቂያ ላይ በተፈረመው ባለ 12 ነጥብ ስምምነት ሁለቱ ወገኖች በአገሪቱ መኖር ያለበትን የጦር ኃይል አንድ መሆኑንና የህወሓት ኃይሎች ትጥቅ እንዲፈቱ ተስማምተዋል። ከዚህ በተጨማሪም በትግራይ ክልል እርምጫ እስከሚካሄድ ድረስ ሁሉን አካታች ጊዜ አስተዳደር እንደሚቋቋምና በጦርነቱ ወቅት ለተፈጸሙ ወንጀሎችና የመብት ጥሰቶች ደግሞ በሽግግር ፍትሕ እንደሚታዩ ስምምነቱ ጠቅሷል። የናይሮቢው ያፈጻጽሙል ከፕሪቶሪያ ስምምነት መፈረም አስር ቀናት በኋላ ህዳር 3 2015 ዓ.ም ምረት የመንግስትና የህወሓት ወታደራዊ አዛዦች ደቡብ አፍሪካ ላይ የተፈረመውን ግጭት የማቆም ስምምነት ዝርዝር ጉዳዮች ላይ ተስማምተዋል። ከስምምነቱ በፊት ወታደራዊ አዛዦች በናይሮቢ ለአምስት ቀናት ንግግር ያደረጉ ሲሆን ይህም ፕሪቶሪያ ላይ የተፈረመው አጠቃላይ ስምምነት ተግባራዊ በሚደረግበት ዝርዝር ሁኔታ ላይ ያተኮረ ነበር። ይህ ስምምነት ያልተገደበ ሰብዓዊ እርዳታ አቅርቦት፣ የሰላማዊ ሰዎች ደህንነት መጠበቅና የትጥቅ መፍታትን እንዲሁም ሰላምና መረጋጋትን ለማስፈንግሉ እርምጃ መሆኑን የአፍሪካ ህብረት የአፍሪካ ተወካይ ኦሉሴጉን ኦባሳንጆ ተናግረው ነበር። በጊዜ ሁለቱ ወገኖች ትጥቅ መፍታትና የመከላከያ ሰራዊት ወደ መቀሌ በሚገባበት እቅድ ላይ መስማማታቸውን መንግስት ማስታወቁ አይዘነጋም። የተቋረጡ አገልግሎቶች መጀመር በሁለት ዓመቱ የትግራይ ጦርነት ወቅት መብራት፣ ውሃና የቴሌኮም አገልግሎት በክልሉ ተቋርጦ ነበር። ከዚህም በተጨማሪ የባንክና የትራንስፖርት አገልግሎትም አልነበረም። ከፕሪቶሪያው ስምምነት መፈረም ሁለት ወራት ገደማ በኋላ በታህሳስ 2 2015 የ የኢትዮጵያ አየር መንገድ ወደ መቀለ ከተማ በረራ ጀምሯል። አየር መንገዱ በረራ ከጀመረ ሁለት ቀናት በፊት ህዝብ ተወካዮች ምክር ቤት አፈ ጉባኤው ታገሰ ጫፎ የተመራ የመንግስት ከፍተኛ ባለስልጣን ወደ መቀለ ተጉዞ ነበር። ከአየር ትራንስፖርት በተጨማሪ ከሁለት ዓመት በላይ ተቋርጦ የነበሩት የኤሌክትሪክና የስልክና የባንክ አገልግሎቶች በዚያ ሰሞን ዳግም ተጀምረው ነበር። የኢትዮጵያ አየር መንገድ በረራ ዳግም በተጀመረበት ታህሳስ 2 2015 ዓ.ም የፌዴራል ፖሊስ ወደ ግራይ ክልል ዋና ከተማ መቀለ ገብቷል። የፌዴራል ፖሊስ አባላት ወደ ከተማዋ በመግባት የፌዴራል መንግስቱን ተቋማት የመጠበቅ ስራ መጀመራቸውን አስታውቀው ነበር። የሀላላ ኬላው የገጽ ለገጽ ንግግር ከእርስ በርስ ጦርነቱ ከፕሪቶሪያው የሰላም ስምምነት በኋላ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ ከህወሓት አመራሮች ጋር በደቡብ ምዕራብ ክልል ዳውሮ ዞን ሀላላ ኬላ ሪዞርት ጥር 6 2015 ተገናኙ። በሀላላ ኬላ ውይይት የቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የፌዴሬሽን ምክር ቤት አፈ ጉባኤ አደንፋ አማራ ፊልድ ማርሻል ብርሃኑ ጁላ ያሁኑ የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን የመስኖና ቆላማ አካባቢ ሚኒስትር አብርሃም በላይና ሌሎችም በውይይቱ ላይ ተሳትፈዋል። በትግራይ በኩል ደግሞ አቶ ጌታቸው ረዳ፣ ጄኔራል ጻድቃን ገብረ ትንሳኤ፣ ሌተናል ጄኔራል ታደሰው ረዳ አምባሳደር ወንድሙ አሳምነውና ና ሌሎችም ተገኝተው ነበር። የትግራይ ጊዜ አስተዳደር መቋቋም በመጋቢት 12 2015 ዓ ም የሚኒስትሮች ምክር ቤት ባካሄደው ስብሰባ የትግራይ ክልል ጊዜ አስተዳደርን የማቋቋም ደንብ አጽድቋል በዚህ ዕለት ደንቡን መሰረት በማድረግ ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አድርገው ሾመዋል። አቶ ጌታቸው ከሹመታቸው አንድ ሳምንት በኋላ ሰባት አባላት ያሉት የጊዜያዊ አስተዳደራቸውን ካቢኔ ይፋ አድርገዋል። በአቶ ጌታቸው ካቢኔ ውስጥ ከፌዴራል መንግስቱ ጋር በተደረገው ጦርነት የትግራይ ኃይሎችን ሲመሩ የነበሩት ሌተናንት ጀኔራል ታደሰ ወረደ ና የቀድሞ የሀገሪቱ ሰራዊት ኤታማዦር ሹም ሌተናንት ጀነራል ጻድቃን ገብረትንሳኤ ስልጣን ተሰጥቷቸዋል። የህወሓት ከአሸባሪነት መዝገብ መሰረዝ የትግራይ ጊዜ አስተዳደርን ያቋቋመው ደንብ አጸደቀ ማግስት የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት መዝገብ ሰርዞታል። የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት የሰረዘ የፕሪቶሪያውን የሰላም ስምምነት ተከትሎ ሲሆን ውሳኔው በ61 የምክር ቤት አባላት ተቃውሞ ገጥሞት ነበር። የሰላም ስምምነቱ የኢትዮጵያ መንግስት በህወሓት ላይ የተላለፈውን የአሸባሪነት ውሳኔ ፍርጃ በህዝብ ተወካዮች ምክር ቤት እንዲያነሳ ያመቻቻል የሚል ድንጋጌ አለው። የህዝብ ተወካዮች ምክር ቤት ህወሓትን በአሸባሪነት የፈረጀው ከጦርነቱ መቀስቀስ ከወራት በኋላ በኋላ በመያዛ 2013 ዓመት ነበር። የቡድን መሳሪያዎችን ትጥቅ ማስፈታት በህዳር 2015 ዓመተ ምህረት የተቋቋመው የብሔራዊ ታድሶ ኮሚሽን በጥሮር በትግራይ ክልል የቡድን መሳሪያዎችን የማስረከብ ሂደት አስጀምሯል። የብሔራዊ ታድሶ ኮሚሽን በሁሉም የሀገሪቱ አካባቢዎች ሲካሄዱ የቆዩት ግጭቶች በሰላማዊ መንገድ የመጨረሻ እልባት እንዲያገኙ ማድረግ በማስፈልጉ የተቋቋመ ነው። የህወሓት ኃይሎች ታጥቀውት የነበረውን ከባድ ጦር መሳሪያ ለኢትዮጵያ መከላከያ ሰራዊት ማስረከባቸው ተዘግቧል። የህወሓት ትጥቅ መፍታት በፕሪቶሪያው ስምምነት ከሰፈሩ ዋና ዋና ጉዳዮች መካከል አንዱ ነው። ኮሚሽኑ ባለፈው ህዳር ደግሞ ትጥቅ ያስረከቡ የቀድሞ ተዋጊዎችን በትግራይ ክልል ተቀብሎ ወደ ዲሞፖላይዜሽን ማዕከላት ማስገባት ጀምሮ ነበር። አደጋ ያንዣበበበት የህወሓት ህልውና ከጦርነቱ መጀመር በኋላ ህዋት በኃይል እንቅስቃሴ ውስጥ በመግባቱ በብሔራዊ ብርጫ ቦርድ የህጋዊ ፓርቲነት እውቅናው መሰረዙ ይታወቃል። የፕሪቶሪያው ስምምነትን ተከትሎ የህዝብ ተወካዮች ምክር ቤት በ2016 ዓ.ም መጨረሻ ላይ ኃይል እንቅስቃሴው የሚሳተፉ ለነበሩ የፖለቲካ ቡድኖች ህጋዊ ውቅና የሚሰጥ አዋጅ ጸደቀ። ይህ የምርጫ ህጉ ማሻሻያ አዋጅ ህወሓት መልሶ ህጋዊ ውቅና እንዲያገኝ የሚያስችለው ሲሆንን ህወሓትም በምርጫ ቦርድ የተሰረዘበትን ህጋዊ ሰውነቱን እንዲመልስለት ጥያቄ አቅርቧል። ነገር ግን ቦርዱ ፓርቲ የቀድሞ ህጋዊ ሰውነቱ እንዲመለስለት ያቀረበውን ጥያቄ ተቀባይነት እንዳላገኘና በልዩ ሁኔታ እንዲመዘገብ መወሰኑን አስታውቋል። ቦርዱ ከዚህ ውሳኔ ላይ የደረሰው የፓርቲዎች ምዝገባና ስነ ምግባር ማሻሻያ አዋጅ መሰረት የቀድሞ ህጋዊ ሰውነትን መመለስ የሚል ባለመኖሩ መሆኑን ጠቅሶ ነበር። ነገር ግን ህወሓት የቀድሞ ህጋዊ ሰውነቱ እንዲመለስ እንጂ በምርጫ ቦርድ ዳግም መመዝገብ እንደማይቀበል ሲያሳውቅ፣ ቦርዱ ባለፈው ታህሳስ ፓርቲው ጠቅላላ ጉባኤውን እንዲያደርግ አሳስቦ ነበር። ሆኖም ግን ህወሓት ጠቅላላ ጉባኤ እንዲያካሄድ የተሰጠውን የስድስት ወራት ጊዜ በማጠናቀቁ ለሶስት ወራት ከፖለቲካው እንቅስቃሴ በምርጫ ቦርድ ታግዷል። ህወሓት በበኩሉ የምርጫ ቦርድ ውሳኔ ህጋዊ ተፈጻሚነት የለውም ሲል በወጣው መግለጫ ተቃውሞውን ገልጿል። አወዛጋቢው አስራ አራተኛ የህወሓት ድርጅታዊ ጉባኤ ህወሓት ባለፈው አመት መጨረሻ ላይ በአመራሮቹ መካከል አለመግባባትን የፈጠረው እንዲሁም በምርጫ ቦርዱ እውቅና ያላገኘውን አስራአራተኛውን ጉባኤን አካሄደ። ይህ በህወሓት ውስጥ ያለውን ልዩነት ያሰፋው ጉባኤ በአመራሮች መካከል ክፍፍልን በመፍጠር ያለፈ ሲሆን የክልሉ ጊዜ አስተዳደር ፕሬዚዳንትና ምክትል ሊቀመንበሩን ጨምሮ ጥቂት የማይባሉ አመራሮች ራሳቸውን ከስብሰባው አግለዋል። በዚህ ሁሉ ውዝግብ መካከል የፓርቲው ጠቅላላ ጉባኤ ተካሂዶ ደብረጽዮን ገብረ ሚካኤል ሊቀመንበርነት በድጋሚ መመረጣቸው ሲነገር አቶ ጌታቸው ና ራሳቸውን ከጉባኤ ያገለሉ አባላት ከህወሓት አመራርነት ብቻም ሳይሆን ከአባልነት እንዲሰናበቱ ተወስኗል። ጊዜያዊ አስተዳደሩን የማስተካከል ሙከራ ዶክተር ደብረጽዮን በህወሓት ጉባኤ ያልተገኙና በክልሉ ጊዜያዊ አስተዳደር ያሉ ማዕከላዊ ኮሚቴ አባላትና ስራ አስፈጻሚዎች ድርጅቱን እንደማይወክሉ አስታውቀዋል። አክለውም ከዚህ ቀደም የህወሓትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጉባኤ ባለመሳተፋቸውና ባለመመረጣቸው ህወሓትን መወከል አይችሉም ብለዋል። ይህንንም ተከትሎ ህወሓት የታገዱት አመራሮች በህወሓት ውክል ና በትግራይ ጊዜያዊ አስተዳደር ውስጥ ያላቸውን ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግ ገልጿል። ባለፈው ጥሩር ደግሞ በክልሉ ያሉ የወታደራዊ አመራሮች ህወሓት በወሰነው መሰረት ጊዜያዊ አስተዳደሩ በአዲስ እንዲዋቀር መወሰናቸውን ገልጸዋል። ይህንን የህወሓት ሊቀመንበርና የወታደራዊ አመራሮች ሀሳብ የመፈንቅለ መንግስት ፍላጎት ነው ያሉት ፕሬዝዳንት ጌታቸው ረዳ አስተዳደራቸው እርምጃ እንደሚወስድ አስጠንቅቆ ነበር። የትግራይ ሰራዊት ከፍተኛ አዛዦች መታገድ በክልሉ ያሉ ሁኔታዎች ተባብሰው አቶ ጌታቸው ረዳ በዚህ ሳምንት መጀመሪያ ላይ አራት የትግራይ የሰራዊት ሰራዊት ከፍተኛ ወታደሮች አዛዦችን አግደዋል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበ የታገዱት ሰኞ መጋቢት 1 2017 ዓመተ ምህረት ሲሆን በማግስቱ ማክሰኞ ደግሞ ጀነራል ፍስሀ ኪዳኑ ላይ ጊዜያዊ እግድ ተጥሎባቸዋል። የሰራዊት አመራሮቹ ላይ እገዳው የተላለፈው ከመንግስት ውሳኔ ውጪ መላ ህዝቦችንና ወጣቱን ወደ ግርግር፣ የጸጥታ ኃይሎችን ወደ እርስ በርስ ግጭት፣ ብሎም ህዝቦችን ወደማይወጡበት አዘቅት የሚያስገባ አደገኛ እንቅስቃሴ በማድረግ በሚል ነው አቶ ጌታቸው ባለፈው ማክሰኞ ምሽት ለትግራይ ቴሌቪዥን በሰጡት ቃለ መጠይቅ ወታደራዊ አዛዦቹ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመራቸው እንደታገዱ ገልጸዋል።